ለዳም ጤና ስጥልኝ የተከበራችሁ ተመልካቾቻችን፣ እንደምሰነበታችሁ። ሳምንታዊ የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ወደ እናንተ መድረሱን ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀዳሚነት ወደ እናንተ ልናደርስ የወደድነው በሳምንቱ በማረሚያ ቤት አካባቢ ምን አዳዲስ ነገር ተከናውኗል የሚለውን መረጃ ተዘጋጅተው እየጠበቀን ነው። መረጃውን ተከታትለን ተመልሰን ንገናኝ። ሰላም ተመልካቾቻችን እንደምን ሰነበታችሁ። ሳምንታዊ የማረሚያ ቴሌቪዥን መረጃዎችን ይዤ ቀርብ ያለው ከመረጃዎቹ ጋር ኮንስታብል ኢየሩሳሌም ሚሊዮን ነኝ። አብራችሁን ቆዩ። የሸገር ማረሚያ ቤት ከ ስድስት ሚሊዮን ብር በላይ በሆነ ወጪ ሲሰራ የቆየውን የግቢ ማስዋብ ስራ አጠናቆ አስመረቀ። በኦሮሚያ ማረሚያ ቤቶች ኮሚሽን የሸገር ማረሚያ ቤት የህግ ታራሚዎች በእርምት ጊዜ ቆይታቸው በግቢያቸው ሲንቀሳቀሱ ለአይን ማራኪ እይታዎች እንዲኖሯቸው ለማስቻል እና የክልሉ መንግስት የጀመረውን የኮሊደር ልማት አካል የሆነውን የግቢ ማስዋብ ስራ በራስ አቅም በመገንባት ለምርቅ አብቅቷል። የምርቃ ስነ ስርዓቱ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉ ባስተላለፉት መልእክት ማረሚያ ቤቶች የጀመሩትን የሪፎርም ስራ አጠናክረው ለማስቀጠል ቁርጠኛ መሆናቸውን በኦሮሚያ ማረሚያ ቤቶች ኮሚሽን በሸገር ማረሚያ ቤት እየተሰራ ያለው የህግ ታራሚዎች የስራ እንቅስቃሴ ማሳያ ነው ብለዋል። የኦሮሚያ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሻፊ ሁሴን በበኩላቸው የሸገር ማረሚያ ቤት የግቢ ማስዋብ ስራ ላይ ኮሚሽኑ የያዘውን በጀት ያለመኖሩን ገልጸው የአካባቢውን ማህበረሰብ በማሳተፍና የህግ ታራሚዎችን ባለቤት በማድረግ የተሰራ ስራ ነው ብለዋል። በመርሃ ግብሩ አጠቃላይ በማረሚያ ቤቱ እየተከናወኑ የሚገኙ የውስጥ ለውስጥ የኮብል ንጣፍ ጨምሮ የተለያዩ የልማት ስራዎች እና የታራሚዎች የስራ እንቅስቃሴ ተጎብኝተዋል። ኮሚሽኑ ተልእኮውን ለማሳካት የህግ ታራሚዎች የፍትህ አስተዳደር ስርዓት ወሳኝ ሚና እንዳለው ተገለጸ። በፌዴራል ማረሚያ ቤት ኮሚሽን የታራሚዎች ፍትህ አስተዳደር ዳይሬክቶሬት ሲሰጥ የነበረውን የባለሙያው ስልጠና አጠናቋል። በስልጠና ማጠቃለያው ላይ የተገኙት የኮሚሽኑ የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተክሉለታ በሰጡት የስራ መመሪያ በፌዴራል መንግስት የይቅርታ አሰጣጥና እና አፈጻጸም ስነስርዓት አዋጅ ቁጥር ስምንት አርባ ህዝባር ሁለት ሺ ስድስት ላይ የህዝብ የመንግስትና የታራሚዎችን ጥቅም ለማስጠበቅ ሲባል ታራሚዎች በጥፋታቸው የተጸጸቱና የታረሙ መሆናቸውን በማረጋገጥ ወደ ህብረተሰቡ ተቀላቅለው አምራሽ ዜጋ እንዲሆኑ ማድረግን አላማ አድርጎ የሚሰጠው ውሳኔ ነው ብለዋል። በፌዴራል ማረሚያ ቤት ኮሚሽን የታራሚዎች ፍትህ አስተዳደር ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር ሲሳይ ሀይለ ኢየሱስ በበኩላቸው ለህግ ታራሚዎችም ሆነ ለቀጠሮ እስረኞች ለሚሰጡ አገልግሎቶች ፖሊሳዊ ስነ ምግባርን በመላበስ በሀቀኝነት በታማኝነት ማገልገል እንደሚገባ ገልጸዋል። ያነጋገር ናቸው። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው የይቅርታና መክሮን አሰጣጥ መስፈርቶችን ያወቅንበትና ታራሚዎችን እንዴት ማገልገል እንዳለብን ግንዛቤ ያገኘንበት የስልጠና መድረክ ነው ብለዋል። ለህግ ባለሙያዎች ለዲሲፕሊን እና ለቅሬታ ሰሚ ስራ መሪዎች በህግና ተያያዥ ጉዳዮች ዙሪያ ስልጠና ተሰጠ። የፌዴራል ማረሚያ ቤት ኮሚሽን የህግ አገልግሎት ዳይሬክቶሬት ለህግ ባለሙያዎች ለዲሲፕሊን ና ለቅሬታ ሰሚ ስራ መሪዎች በህግና ተያያዥ ጉዳዮች ዙሪያ ሲሰጥ የነበረው ስልጠና አጠናቋል። በስልጠና ማጠቃለያው ላይ የተገኙት የኮሚሽኑ ኮሚሽነር ጀኔራል ጽህፈት ቤት ስታፍ ዳይሬክቶሬት ዳይሬክተር ምክትል ኮሚሽነር መኮንን ደለሳ በሰጡት የስራ መመሪያ በኮሚሽኑ እየተሰጡ ያሉ ስልጠናዎች በየደረጃው ያሉ አመራርና ባለሙያዎችን ለማብቃት የተሞክሮ ልውውጥ ለማድረግ ነው ብለዋል። የፌዴራል ማረሚያ ቤት ኮሚሽን የህግ አገልግሎት ዳይሬክቶሬት ዳይሬክተር ምክትል ኢንስፔክተር ታደሰ ገቢሳ በበኩላቸው ከጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ከሴንተር ፎር ጀስቲስ ጋር በመተባበር ነፃ የህግ አገልግሎት ድጋፍ ለሚሹ የህግ ታራሚዎች እና የቀጠሮ እስረኞች አገልግሎት እየሰጠ መሆኑን ገልጸዋል። ጊዜና ሁኔታዎችን በአግባቡ የሚረዱ የማረሚያ ተቋማት ጥበቃ ፖሊስ አባላት ሊኖሩ እንደሚገባ ተገለጸ። የፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ለኮሚሽኑ የተቋማት ጥበቃ ፖሊሳዊ አባላት ሲሰጥ የቆየውን ሙያዎች ስልጠና አጠናቋል። በስልጠና ማጠቃለያው ላይ የተገኙት የጥበቃ ደህንነትና ትጥቅ ዳይሬክቶሬት ዳይሬክተር ምክትል ኮሚሽነር አለባቸው ጥጋቡ በሰጡት የስራ መመሪያ የኮሚሽኑ የተቋማት ጥበቃ ፖሊስ አባላትን የተቋሙን ሀብትና ንብረት የመጠበቅ ኃላፊነት እንዳለባቸው በማወቅ በታማኝነት፣ በቁርጠኝነት ልትሰሩ ይገባል ብለዋል። የፖሊስነት ሙያ ወቅቱንና ሁኔታዎችን የዋጀ አስተሳሰብ የሚጠይቅ መሆኑን የገለጹት ምክትል ኮሚሽነር አለባቸው ጥጋቡ ሕጋዊ የአሰራር ስርዓትን በመከተል የአደጋ ስጋት የሆኑ ሰው ሰራሽና የተፈጥሮ አደጋን ቀድሞ ለመከላከል በየጊዜው የግንዛቤ ማስጨበጫ ስልጠናዎችን መውሰድ እንደሚገባ አንስተዋል። የሳምንቱ የማረሚያ መረጃዎች የተከታተላችሁትን ይመስል ነበር። ሳምንት በሌሎች መረጃዎች እስከምንገናኝ ቸርን ሰንብት። መረጃዎችን ተከታትለን ተመልሰን ተገናኝተናል። ከኛ ጋር ስላላችሁ እጅግ አድርገን እያመሰገንን ቀጣይ መሰናዷችን የሚሆነው የፌዴራል ማረሚያ ፖሊስ ማሰልጠኛ ተቋም በተለያየ ጊዜ ምልምል ኮንስታብሎችን እየተቀበለ ያሰለጥናል። በስልጠናውም የተለያዩ የስፖርታዊ እንቅስቃሴና የማዕከሉን ተልእኮ ተኮር ትምህርቶች ይወስዳሉ። ታዲያም የዝግጅት ክፍላችን በቦታው ተገኝቶ አጠቃላይ የስልጠናውን ሂደት ምን እንደሚመስል ሊያስቃኝን ነው። ፕሮግራሙን ተከታትለን ተመልሰን እንገናኝ። የማረሚያ ፖሊስ አባል ለመሆን ከሲቪል ሕይወት ወደ ወታደርነት ለመሸጋገር በሚደረገው የስልጠና ቆይታ ሰልጣኞችን በአካል ብቃትና በአእምሮ የሚፈለገውን ግብ እንዲያሳኩ የማድረግ ስራው ብዙ ውጣ ውረድ የሚጠይቅ ነው። በፌዴራል ማረሚያ ተቋም በአሌልቱ የማረሚያ ፖሊስ ማሰልጠኛ ተቋም ተገኝተን አንድ ሰልጣኝ በአካልና አእምሮ ብቁ የሚደረግበትን የስልጠና ሂደት የ37ኛ ዙር ሰልጣኞችን ለመመልከት ሞክረናል። የመጀመሪያዎቹ የስልጠና ቀናት ምን ይመስላሉ? አመጣጣችንም ከሲቪሉ ዓለም ነው። ይህን ወታደራዊውን ዓለም አናውቀውም ነበረ። ወደዚህ ስንገባ ትንሽ ህግ ከግቢው ጋር ፍርሃት ነበረ። አሰልጣኞቻችንን ያለ መቅረብ ብቻ በጣም ፍርሃት ነበረ። በአብዛኛው ደግሞ ያው በሲቪሉ ዓለም ላይ ስንኖር የተለያዩ የህይወት አጋጣሚዎች የተለያየ ነገሮች ውስጥ ገብተን ነበረ ና በቃ እዚጋ ብቻ በጣም ጭንቀት ፍርሃት ነበረ። እዛ ከገባም በኋላ እዚህ ከገባም በኋላ ግን ያው ብዙ ነገሮች ተቀይረዋል። ቢያንስ ወታደራዊ የቴክስ ወታደራዊ ስነ መግባርን መላበስ አለ። ፖሊስነት በጣም ወዳለሁ ወዳቸው ባለባበሳቸው ነው በጣም እወዳለሁ እና ከዛን ተነስቼ ማረሚያ ቤት ወጣን ሲለኝ፣ ምንም ሳላቅማማ ታክሲ ፈለኩኝና ከገጠር ወደ ከተማ ሄጄ ተመዝግቤ ወደዚህ መጣሁ። አሁንም ወደፊትም ወደ ላገሬ ለማገልገል በጣም ደስተኛ ነኝ። እዚህ ጋር ወጥተው አልጋ ምናምን ሲያስተምሩ ነበር። የገባን ሰዓት ማለት ነው። በጣም ከበደ እንዴ! እንዴት ብለን ነው ቆይ፣ ማንቂያ በአምስት በአምስት ደቂቃ ውስጥ ነው የምናነጥፈው። እንዴት ብለን ነው ይሄንን አንጥፈን ወደ ማንቂያ የምንሄደው? ብለን አስበን ነበር እና አሁን ስናነጥፈው በጣም ቀላል ነው፣ ደስ ይላል። በቃ እኛ እኛ ብቁ እንድንሆን ራሱ አልጋ ነጣጠፋችን ደስ ይላል። ለምን አሁን ያልጋ ነጣጠፍ ባይኖር ኖሮ ላው ላይ አልጋው ላይ ልብስ እንጥላለን ብዙ ነገሮችን አድርገን ነበር የምንሄደው እና የግል ንጽህናውን የማይጠብቅ ራሱ እዚህ በቅጣት ይጠብቃል ወደ ሳይሆን በግዱ ማለት ነው። እኔ በጣም ነው ደስ ያለኝ እዚህ ህግና ደንቡን በጣም ደስ ብሎኛል። መጀመሪያ ላይ በጣም ሲ እንትን ሲያደርገን ነበረ። በጣም ቢዚ ሆነን ነበር። እንዴት እንዴት እናረጋለን ያልን ነበረ። ነገር ግን ስንለምደው በቃ እንደ ልምድ ሆኖብን አሁን ችለናል። በጣም ጥሩ ነው። ማንቂያም ጥሩ ነው ስትንፋስ ምሩ ውጫም በጣም ጥሩ ነው። ዌዘር ኮንዲሽኑ በጣም ከባድ ነው። እኛ ለምሳሌ አሁን የመጣሁት ከጋምቤላ ሲሆን እዛ ሙቀታማ ነው፣ እዚ ደግሞ በጣም ብርድ ነው ቅዝቃዜው። ግን አሁን በዚህ በጣም ለምዶ ለምጀዋለው በጣም ነው የተመቸን። አሁን ሁሉም ነገር አሪፍ ነው።

ሁሉም ጥሩ ነው። ከሲቪል ህይወት ወደ ሚሊተሪ ለመግባት ከበድ ያሉ ፕሮሰሶች አሉት። ያንን ከበድ ያለ ፕሮሰስ ግን ለመወጣት ቁርጠኝነት፣ ጠንካራ መሆን ምናምን ያስፈልጋል። በቃ እኛ መጀመሪያ ስንመጣ ምንም የማናውቅ ስፖርት ራሱ እንዴት እንደሆነ ይለያያል። እዛ በትምህርት ቤት የምንሰራው እነዚህ የሚሰራው ስፖርት በጣም ነው የሚለያዩ እና ከዚህ ስንመጣ ግን ወዲያው እንደመጣን ይሄ ግቢ አቀባበሉ በጣም አሪፍ ነበር፣ ሳላመሰግነው አላልፍም። ሁሉንም ነገር አዘጋጅቶ በአሪፍ ነው የተቀበለ። እና ወደ ስራ አለም ስንገባ ምንም አንችልም። የመጀመሪያ እንደገባን እራሱ ፈተና ስንፈታን አካል ብቃት ፈተና ሁሉንም ዜሮ ዜሮ የነበር ነው። ከዛ በኋላ ግን ወደ ስራው አለም ከገባን በኋላ ደስ የሚል ስራ ነው የሰራነው። አሁን ውጤታማ ላይ ያለ ነው ደስ የሚል ስራ ማለት ነው። ከግብ በታች የሚባል ነገር አይታሰብም ሁሉንም ከግብ በላይ ሆነን ነው የምንሰራው። ከሲቪል አንድ ሰው ወደ የማረሚያ ፖሊስ አባል ሲሆን ብዙ ልፋትና ድካም አለው። እስፔሻሊ በርደኑ በማሰልጠኛው ላይ ነው የሚሆነው። አንደኛ ከባህሪ አንጻር ተያይዞ ከተክለ ቁመና ጋር ተያይዞ ያለው እያንዳንዱ ከአይምሮውም ጋር ተያይዞ ያለው ነገር ወደ ፖሊስነት የአገልጋይነትን መንፈስ የማረም ማነጽን መንፈስ እንዲይዝ በርካታ ስራ ይሰራል ማለት ነው። ስለዚህ አንዱ የመጀመሪያው መሰረታዊ አቋቋም የማረሚያ ፖሊስ እንደመሆናቸው መጠን መሰረታዊ አቋቋም የሚባሉትን ቅድም እንዳያችሁ ያሳርፍ፣ የተጠንቀቅ፣ ወደ ቀኝ ዙር፣ ወደ ግራ ዙር፣ እነዚህን ካሳርፍ ላይ ገጥሞ ወደ ግራ ዞሮ መልሶ አሳርፍ ላይ መቆምን፣ እነዚህ እነዚህን የመሳሰሉ ሰላምታ አሰጣጥን እነዚህን ካሟሉ በኋላ ነው ለመለዮ ስነ ስርዓት የሚደርሱት። ሰልጣኞቹ በቆይታቸው በየዕለቱ በተለያዩ የስልጠና አይነቶች ብቁ ሆነው እንዲገኙ በከፍተኛ ሁኔታ ይሰራል። በየዕለቱ ከሌሊቱ የሚጀምረው የሥልጠና ትምህርቶች እስከ ምሽት አራት ሰዓት ይቆያል። ሰልጣኞቹ እንደሚሉትም በየጊዜው በሚቀመጥላቸው ግብ መነሻ የሚጠበቅባቸውን ለማሟላት በትኩረት ስልጠናውን ይከታተላሉ። እንቅልፍን እየጣማ አቋርጦ መነሳት አለና በጣም ጉርጠኝነት ይጠይቃል። ከዛም በኋላ መስክ ትወጣለህ። ከመስክ ምላሽ ትሰራል። ምንም እረፍት የሚባል ነገር የለም። ማታ ከገባህ በኋላ ጥናት አለ። እንቅልፍ ታጣለህ፣ ትለፋለህ። ስለዚህ ይህንን ነገር ቻሌንጅ አድርገህ ማለፍና መቋቋም ካልቻልክ ከባድ ነው የሚሆነውና እዚህ ጋ ለነገሮች ለአላማ ጽናትን ያስተምረናል። ህጉን በማክበር አድርግ ያለው ሁን በማድረግ ያው እንግዲህ ጥናት በማጥናት በቃ እንደ ግዴታ ሆኖ የተሻለ ነገር አግኝተናል። በትምህርቱ በኩል ውጤታማ ሆነ የነበረው ህይወትና እዚህ ያለው ህይወት በጣም ጥሩ ላውጣለ በጣም ባሪሽ ነው በጣም ምገርም ነው። እኔ አሁን በፊት አስር ፑሻፍ ምናምን ነበረ ምሰራው አሁን እዚህ መጥቼ እስከ 50 እስከ ስልሳ ፑሻፕ መስራት ይችላሉ። ዲጋፉ ላፍም ሁሉም እየሰለጠናን እየሰራን ስለሆነ በበኩል በጣም ለውጥ አለ። ሁሉም አሰልጠኞች ሚሊተሪ ህይወት ጋር የገቡትም ለውጥ አለ። መጀመሪያ ሲንገባ በአንደኛው ወር ጀመር ነው፣ ስለ ጭንቀት ነው የተማረ ነው። በቃ አካባቢው ከአካባቡ ስለመጣ ሰው እንዳይጨናነቅ ተብሎ የተማረው ስለ ጭንቀት ተምረናል። ህገ መንግስት ተምረናል እና ጥበቃና ፍተሻ ተምረናል። ስለ ወንጀል ህግ ተምረናል። አራት ኮርስ ለዘጋ አራተኛውን ኮርስ መጀመሪያ እንደ ገባን ከወታደራዊ የሰልፍ ጀምሮ እንግዲህ አሁን እስካለንበት የሰልፍ ስነ ስርዓት ድረስ እንግዲህ አሳርፍ፣ ተጠንቀቅ፣ ወደ ግራ ዙር፣ ወደ ቀኝ ዙር፣ ቀኝ ኋላ ዙር፣ እነዚህ ነገሮች ሰርተናል። ከዛ ባልፈ ደግሞ በአካል ብቃት ድጋፍ ፑል አፕ እዚህ ጋር ስንመጣ ሁላችንም ምንም አቅም አልነበረንም። እኔም እንኳን አስታውሳለሁ እዚህ ስመጣ ለመጀመሪያ አስር ምናምን ፑሻፕ የሰራሁት አሁን ላይ ግን በሶስት ወር ቆይታዬ በጣም ብዙ አቅም ፈጥሬ 60 ፑሻፕ መድረስ ችያለሁ። ድጋፕ አንድ ነበርኩኝ አሁን ላይ 25 30 እየሰራሁ ነው፣ እና እዚህ ጋር ከመጣም በኋላ በጣም ትልቅ አቅም ፈጥናናል። የቱታችን ራሱ እንደዚህ ታጥፎ ነው የሚለበሱ። ዝም ብሎ እንደዚህ ጥቅልል አይደረግም፣ ስርዓት አለው። እና ለኛ ጥንካሬ ነው የሚያስተምረን። ጥንካሬ ለወደፊት ህይወታችን እንዴት መምራት እንዳለብን፣ ጠንካራውን እንዴት መኖር እንዳለብን የሚያስተምረው። ሌላ ማንቂያ ቀዝቃዛ ስለሆነ ችግር የለውም። በህብረት ነው የምንሮጠው። ሞራል ነው ለወታደር ስንቁ ሞራል ነው ይባላል። እና በሞራልና በሞራል ብቻ የምንንቀሳቀስ። ሞራል ካለ የትኛውም ሰው ደካማ የተባለው እራሱ ይበረታል። በቃ ሞራል አስፈላጊ ነው። እዚህ ቦታ ስመጣ ምንም አቅም የለኝም ነበረ እና ስመጣ እዛ ስወዳደር እንደዚህ ትንሽ ነው ለክልል ስለሆነ የመጣ ነው ሩጫ ትንሽ ነበር የሮጥ ነው እና ሶስት ኪሎ ሜትር እኮ በጣም ደክሞኝ ትንሽ ሮጠን ሶስት ኪሎ ሜትር ነው እዛ ሄደሽ ትሮጪ ትችያለሽ እንደ ሲሉኝ ኧረ ሶስት ኪሎ ሜትር ያለኝ አልመሰለኝም ነበር እና ስመጣ እዚህ ማንቂያ ምናምን ስንሮጥ በጣም ደስ ይል ነበር እና አሁን ሶስት ኪሎ ሜትር ከግብ መድረስ ትችላለሁኝ ታማኝ ሁኖ ታማኝ የማረሚያ ፖሊስ አባል ሆኖ እስረኞችን ማረም ማነጽ በተገቢውነ መብታቸውን ግዴታቸውንም አውቀው ህግና ስርአቱን አውቀው ወደ ህብረተሰቡ እንዲቀላቀሉ ከጥፋታቸው እንዲማሩ ሌላ ሰው ደግሞ ወደ ጥፋት ውስጥ እንዳይገባ ይህን ሁሉ የወንጀል ህግ የወንጀል ህግ ስነስርአት ህገ መንግስት ሁሉ ነገር ተምረናል። በዚህ ጥሩ አይነት እውቀት አለን። ማንቂያ አለ። ከዛ አካል ብቃት ኩሻፕ ሴታፕ እና ድጋብ ኩላፕ አለ። ሌላ ደግሞ በመስክ ስራ ዙሪያ ከ እንግዲህ ከተጠንቀቅ ጀምሮ አሳርፍ፣ ባለህበት ሂድ፣ አንድ እርምጃ ወደ ፊት፣ አንድ እርምጃ ወደ ኋላ፣ አንድ እርምጃ ወደ ግራ፣ አንድ እርምጃ ወደ ቀኝ ሰርተናል። ከዛ ወ ባለህበት ሂድ አለ። ከዛ ደግሞ ሰልፍ፣ አሁን ሰላምታ ላይ ደርሰናል። በስልጠና ወቅት ሰልጣኞች ስለ ሀገራቸውና ስለ ሕዝባቸው ህብረ ብሔራዊነት የመገንዘብ እድል ያገኛሉ። በኢትዮጵያዊነት መንፈስ የተለያዩ ወዳጆችን በስልጠና ወቅት ማግኘታቸውን ይናገራሉ። እርስ በርስ ግንኙነታችን በጣም የተጠናከረ መጥተዋል። ለምሳሌ አሁን ከኦሮሚያ የመጡ ከሶማሌ ክልል በየክልሎቹ የመጡት በቤንሻንጉል ሁሉም በጣም ጓደኝነት ፈጥረናል። ጥሩ አይነት ሪሌሽንሽፕ አለን አሁን ከሺ ምናምን ሰው ጋር ተዳድሬ እስካሁን እንኳን በፀበይ ተገምግሜ አላውቅም። በቃ ከሁሉ ጋር ፍቅር ሆኜ ነው የምኖረው። ኢትዮጵያ ማለት ምን ማለት እንደሆነ አውቄያለሁ። እስከዛሬ የእናቴን ፍቅር ብቻ ነበር የማውቀው። ሀገር ማለት ምን ማለት እንደሆነ አላውቅም ነበር፣ ግን እዚህ መጥቼ በጥድም ተረድቻለሁ። ደስ ብሎኛል። ሁሉም በርበር ሰዎች እዚህ ያለ ዛሬ፣ ኮንግራቹሌሽን ኮንግራቹሌሽን። ባለፈው እኔ ወታደሩ አልፈለኩም። አሁን እኔ እፈልጋለሁ። ወታደር ከባድ ነው። አሁን ወታደር አሪፍ ነው። አሪፍ ምርጥ ነው። እዚህ ከመጣን በኋላ ትልቁ ያገኘው ነው ነገር ቢኖር ኢትዮጵያዊነትን ትንሹ ኢትዮጵያን አግኝተናል። ምክንያቱም ሁላችንም አማራ ክልል የሚመጣው ካማራዎች ብሔር ያለ ሕዝብ ያለ ቋንቋ ያለ ባህል ትውፊት ያለ አይመስለውም ነበረ እና እዚህ ከመጣን በኋላ ግን የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ስርዓት አይተን በቃ ኢትዮጵያ ይቺ ናት ወይ የኛ ሀገር የብዙሃንና ኢትዮጵያ ይቺ ናት ወይ እስከምንል ድረስ ኢትዮጵያን እዚህ ግቢ ውስጥ አግኝተናታል። ትንሿ ኢትዮጵያ ማለት ለማለት እኔ ደፍሬ ብናገር የማፍርበትም ስላልሆነ አመጣጣቸውም ከተለያዩ ለምሳሌ ከሶማሌ ብሔራ ክልላዊ መንግስት አለ፣ ከደቡብ ከእያንዳንዱ ከሲዳማ ከደቡብ ኢትዮጵያ ከማዕከላዊ ኢትዮጵያ ከተለያዩ ከአማራ ክልል ከተለያዩ ከቤኒሻንጉል የመጡ አሉ። ስለዚህ ትንሿን ኢትዮጵያ እዚህ የምናይበት ነው። የአንዱን ባህል አንዱ የሚያውቅበት ነው። መከባበር ኢትዮጵያዊነት ስሜት ምን መሆኑን አክቹአሊ እዛም ሲኖሩ ማህበራዊ መስተጋብሯል ሞር ግን እዚህ አንድ ኳንት ውስጥ ተጠርንፈው ስለሚውሉ የመቻቻለን አንዱ ያንዱን ባህል የማወቅ የማክበር ቋንቋን ሼር የማድረግ በተጨባጭም እያየን ያለነው ቋንቋ የማይችሉ አማርኛ ቋንቋን የማይችሉ ሶማሌኛ፣ ሞሮምኛ የማይችሉ ሼር እየተደራረጉ ጥሩ ኤክስፔሪንስ የሚወስዱበትና ለቀጣይ ህይወታቸው አብሮ የመኖር መስተጋብር ላይ ትልቅ መሰረት የሚጥል ነው ብዬ አስባለሁ። በአካል ብቃትም ሆነ በክፍል ትምህርት ብቁ ሆነው በተለያዩ ፈተናዎች አልፈው ለምርቃት የሚበቁት የማረሚያ ፖሊስ አባል ለመሆን እየሰለጠኑ የሚገኙት ሰልጣኞች ወደ ስራው ዓለም በሚሸጋገሩበት ወቅት በታማኝነት ሀገራቸውንና ሕዝባቸውን ለማገልገል ያላቸው ዝግጅት የሚደነቅ ነው። ቀጣይ መሰናዷችን የሚሆነው ግለ ታሪክ ነው። በግለ ታሪክ ፕሮግራማችን በፌዴራል ማረሚያ ቤት ኮሚሽን ከፍተኛ ጥበቃ ማረሚያ ማዕከል በእርምት ላይ ከሚገኝ አንድ የህግ ታራሚ ጋር ቆይታ አድርገን ነበር። ታራሚያችን በማረሚያ ቤት ቆይታው ያገኛቸውን ትምህርት ስልጠናዎች፣ እንዲሁም ደግሞ የህይወት ተሞክሮ ሊያጋራን እየጠበቀን ነው። ወደ ፕሮግራሙ እኒድ አሁን ቃሊቲ ያለው በዛ ጋር ነበርም አልፎ ግን ይኑር አይኑር የማረሚያ ቤት ፖሊስ ጣቢያ ምን እንደሆነ ነው አላቅም። የ25 ዓመት ፍርደኛ ሆኖ ማረሚያ ቤት እስከ መግባት የህይወት ዝቅታን አስተናግዷል። ቤተሰብና መምህራኑ ብዙ ተስፋ ያደረጉበት ጎበዝ ተማሪ እንደነበረም ይናገራል። የዛሬው ግለ ታሪክ ባለ ታሪካችን መስፍን ጥለሁን። እዚህ ላለፉት 16 ዓመታት በህግ ጥላ ስር እገኛለሁ። እንደ ማንኛውም ሰው ሰው ሲወለድ የራሱ የሆነ ዓላማዎች አሉት፣ ላስትሊ ግቦች አሉት እንደማንኛውም ሰው እኔም ተምሬ ራሴን ለውጬ ፋሚሊዎቼን ለውጬ የመኖር ነበረ አላማዬ። ትምህርት ላይም አሪፍ ተማሪ ነበርኩ፣ የደረጃ ተማሪ ነበርኩኝ። እና መጠበቅ ተማሪ ነበርኩኝ። ያው የህይወት ጉዳይ ወይም የህይወት አጋጣሚ ሆነና ዛሬ ላይ በዚህ ቦታ መገኘቴ እያለሁና ብዙዎች ተስፋ ያደርጉ ነበር፣ ፋሚሊም ጭምር እና ጀግና የሆነች እናቴ ጭምር ማለት ነው። መስፍን ፍርደኛ ሆኖ ማረሚያ ቤት ሲገባ ራስን ማረጋጋት ከባድ ሆኖበት እንደነበረም አጫውቶናል። ከፍተኛ የሆነ ስትረስ ነበረ። ያው ዛሬ ላይ እንዳለ ካውንስሊንግ ምና የሚባለው ነገር በሌለበት ታይም ላይ ማንም ሊረዳሽ በማታቂው ማህበረሰብ ውስጥ ነው። አልመሹ አስበሹ በማታቂው ቦታ ላይ ነው የምትገኘው። እና ያ ቦታ ላይ ስትገኝ ጀስት ድራማ ነው። ምንድን ነው የሚሆነውን ነገር አታቂውም እና በጣም ከባድ ነው። እጅግ በጣም ማለት ነው ከምነግርሽ በላይ። በአንድ ቦታ ላይ ሰው ተከማችቶ መኖር ማለት በጣም በቃ፣ ይሄንን ነገር እኔ ከገባሁበትም ነገር አንጻር ኅሊና ሊቀበለው አልቻልም። ከራሴ ጋር በጣም ፋይት አደረግኩኝ እና በጣም ከበደኝ ህይወት ባላሰበው አቅጣጫ ብትመራው መረጋጋትና ተስፋ ማድረግ እንደሚገባው አወቀ። ለዚህ ደግሞ የቤተሰብ ድጋፍና እምነት ወሳኝ እንደሆነ ከራሱ ልምድና ተሞክሮ ይነግረናል። ከዚያም በማረሚያ ቤት ቆይታው ማረሚያ ቤቱ ባመቻቸው የትምህርትና ስልጠና እድል ተጠቅሞ በርካታ ስልጠናዎችን ወሰደ። ፋሚሊ መጣና አጽናኑኝ። ከዛ በኋላ መጽሐፍ ቅዱስ ነው ይዛልኝ የመጣችው። ራሴን ቆም ብያየሁትና ወሰንኩኝና ወደ መጽሐፍ ቅዱስ ጥናት ገባው። በቃ ቀኑ አይመሽ ሌሊቱ አይነጋ ጣም ከባድ ነው። ግን በቃ ያው ወደ ስፕሪቹዋል ነገር ስትገቢ ራስሽን እንትን እያልሽ ትሄጃለሽ እና በዛ ውስጥ ነው ዛሬ ላይ መቆም የቻልኩት። በ16 ዓመት ቆይታ ያው እንደነገርኩሽ መጀመሪያ ላይ መጽሐፍ ላይ ፎከስ ያደረግኩት ወደ ምንም ነገር እንትን አላልኩም። ከዛ ራሴን ማግኘት ከጀመርኩ በኋላ የተለያዩ ስልጠናዎችን ወሰድኩኝ። እንጨት ስልጠናዎችን ወስጃ ያለው፣ ብረታብረት ስልጠና ወስጃ ያለው፣ ቆዳ ተምር ያለው፣ ሽመና ተምር ያለው፣ የተለያዩ አጫጭር ኮርሶች ኢንተርፕረነርሽፕ፣ ካውንስሊንግ፣ የህግ የንቃተ ህግ ብዙ ብዙ አጫጭር ኮርሶች የሚሰጡትን እንዳለ ወስጃለሁ እና አይሲቲ ዲፕሎማ በዲፕሎማ ደረጃ ሌቭል ፎር አለ ማለት ነው። ተምሬ እዚሁ እንትን ያልኩት፣ ከዛ በሚቀጥል አሁን በመቀጠል ደግሞ ኦልሬዲ ትምህርቱን ከተማርሽ በኋላ ደግሞ ቆም ብለሽ ማሰብ አለብሽ። ያው ህይወት ቆሞ አይጠብቅሽም እና ራሴን መለወጥ ደግሞ አለብኝ የሚል ህሳብ ያሰብኩኝ እና ካሉት ማህበራቶች ሙሉ ቆም ብዬ አሰብኩ አየሁና የቱ ጋ ነው ሳንቲም ሊገኝ የሚችለው። ቀጣይነትም ያለው ስራ የቱ ጋር ነው የሚለውን አያቸው ከማህበራቶች እና ቆሚ ብዬ ሳሰብ ሽመና አርት ነው እንደምትመለከችው ማለት ነው፣ እና አርት ነው ሲቀጥል ደግሞ ሳንቲም አለው እና እዛ ላይ ራሱ አንደኛ በጣም ትግስት ያስተምርሻል። በጣም እዛው ስትሰሪ ሲበጠስብ ሲቀጥ ምናምን በጣም በቃ ምርጥ ነው። እና ሀሳብ ማመንጫት የምትችል ከሆነ ሽመናው ላይ መስራት ትችላለሽ። እና እዛ ጋ ያለውን ሳንቲማ እየወጥና ወደዛ ተቀላቂ እያሁን በሽመና ማህበር ውስጥ ሊቀመንበሩ እየሰራው እያመረትኩኝ ራሴንም ቤተሰቦችንም እያገዝኩኝ ራሴንም ቀያዝናናሁም ሳንቲምም እያገኘሁበት ጊዜንም እያሳለፍኩኝ ይገኛለሁ ማለት ነው። ወጣትነት የራስንና የቤተሰብን ሕይወት የተሻለ ደረጃ ለማድረስ ብዙ የሚሰራበት እድሜ ነው። ሆኖም ዓለም አቀፍ መረጃዎች እንደሚያሳዩት በማረሚያ ቤቶች ውስጥ የወጣት ጥፋተኞች ቁጥር ከፍተኛ ነው። ለወጣት ጥፋተኞች መብዛት ጉዳቱ ደግሞ በዛው ልክ ለራስም ለቤተሰብም ለሀገርም ይተርፋል። ወንጀል እጅግ በጣም ዋጋ ያስከፍላል። እጅግ በጣም ዘመንሽን አሟጦ ይጠቀምብሻል። ምክንያቱም አባቶቻችን ሲናገሩ ገንዘብ በ20 ዓመት ልብ በ40 ዓመት ነው አይደል? የሚባለው ገብቶሻል። እና እንደዛ ይባላል። በወንጀል አስከፊነት ምክንያት በቅስፈታዊ ነገር ኦሬዲ ብዙ ሰው እዚህ ውስጥ ተፈርዶበት ያቺን ቅስፈት ማለፍና መታገስ ቢችል ዛሬ ላይ የሚያለምበት ደረጃ መድረስ ይችላል። ገብቶሻል። ያቺን ታክሶ አለማለፉ ብቻ ግን ዘመኑን በሙሉ ጠባሳ ማለት የማይሽር ጠባሳ በህይወት ውስጥ ይዞ ይኖራል። ምክንያቱም ጓደኞቼን አሁን ብታስቢያቸውና ብታያቸው የደረሱበት ደረጃ አለ። እኔ ደግሞ ያለሁበትን ቦታ ቆአለሁ ገብቶሻል። ቆም ብለሽ እንደ ባለ አይምሮ ስታስቢ እነዚህ ነገሮች ያሙሻል። እና ታግሰሽ ነገሮችን በትግስት ማለፍ ብትች እጅግ በጣም እጅግ በጣም እጅግ በጣም ውጤታማ ትሆኛለች። አለመታገሳችን ደግሞ ይኸው ዛሬ ላይ የምንከፍላት አንድ በአንድ ዋጋ አለች ማለት ነው እኛ በፈጠር ነው። ስህተት ባደረግነው ስህተት ከእኛ በላይ ዋጋ እየከፈሉ ያሉ ቤተሰቦቻችን ናቸው። እናቴን በጣም እንደምወዳት ነግሬሻለሁ። ልደግም እንፈልጋለን፣ ምክንያቱም እጅግ በጣም ስለምወዳት ማለት ነው። ጀስት ፋሚሊዎቼን በጠቅላላ ግን የእሷ ስለሚለይብኝ ነው። እና ልክ ከቤት ስትወጣ የሚባል ነገር አለ። አበሻዎች አይደለንም እና ልትሄጂ ነው መስፍን ጋር ለጠየቄው ነው እንኬስቲ እንደዚህ እንዴት እንደሚያምድ ልጆቻቸው በትኖ የገቡ አሉ። ትዳራቸው የፈረሰባቸው ብዙ ሰዎች አሉ፣ ባለመታገስ ምክንያት ማለት ነው። ያችን ጊዜ ታግሶ ባለማለፍ ምክንያት ማለት ነው። እና ብዙ ፋሚሊ ይበተንብሻል። ብዙ ትናንትና የገነባሽው ነገር ዜሮ ይቀርብሻል፣ እና ተስፋ ያስቆርጥሻል። ብዙ ሰዎች የአንድን ነገር ዋጋ የሚረዱት ካጡት ወይም ከረፈደ በኋላ ነው የሚለው መስፍን። ለእኛ በነፃነት ለመንቀሳቀስ የሌሎች ፍቃድ ለማያስፈልገን መልእክት አለኝ ይላል። ሰዎች እንዲማሩ ነው የምፈልገው ምክንያቱም እንዲማሩ ማለት የነፃነትን ዋጋ መስፍን ጠንቅቆ ነው የሚያውቀው። ነፃነት የሚባለውን ነገር ብዙ ሰዎች አያውቁትም። ምክንያቱም ያቺን ነገር ሲያጧት ነው ሊያውቁ የሚችሉት ወይም ሊረዱ የሚችሉት እና ነፃነት ማለት እጅግ በጣም ዋጋ አለው። የፈለግሽውን ነገር እንደፈለግሽ ማድረግ ማትችይበት ቦታ ነው። በሰው ፍቃድ ውስጥ የተመሰረተ ነው እንቅስቃሴሽ ማለት ነው። ስለዚህ ይሄ ነገር ነፃነትን ማጣት ማለት እጅግ በጣም ሲቀጥል ደግሞ የምትወጃቸውን ቤተሰቦችሽ ተራርቀሽ መኖር እጅግ በጣም ከባድ ነው እና ትናንትና፣ ደርስበታለሁ ብለሽ በለሽ አልመሽ አቅደሽ ስትጥሪበት የነበረው ነገር ላይ መሀል ላይ የተበላሽቶብሽ እዚህ ጋር ትላንትና የምታስቢው ነገር ላይ አለመድረስሽ እጅግ በጣም ከባድ ነው እና ማረሚያ ቤት ቆይታሽ ውስጥ የሕግን የበላይነት የወንጀልና እና አስከፊነት ጠንቅቀሽ ተማሪያለሽ። ሰዎች ባለመታገዝና እና በመጥፎ አጋጣሚዎች ማረሚያ ቤት ቆይተው ታርመው ሲወጡ ከትላንቱ የተሻለ ዜጋ መሆን ይጠበቅባቸዋል። ባገኙት አጋጣሚዎችም የበደሉትን ማህበረሰብ መካስም ከነሱ ይጠበቃል። ምን ብዬ ልንገርሽ? ወርቅን ኤግዛምፕል ላንሳልሽ። ወርቅ መጀመሪያ አፈር ውስጥ ነው። ከአፈር ይወጣል አይደለም፣ ተቆፍሮ ነው። ከካልቆፈርሽ ማግኘታችን፣ ተቆፍሮ ከተቀበረበት ይወጣል። ከዛ በኋላ ይታጠባል። ከዛ በኋላ በምን ያልፋል? በእሳት ውስጥ። በእሳት ውስጥ ካለፈ በኋላ በሚፈለግበት ቅርጽ ከያዘ በኋላ የከበረው አንገት ላይ ይሆናል ማለት ነው። ጀስት የኔም ላይፍ እንደዛ ነው የሚሆነው ዛሬ ታሽቼ በእሳት ውስጥ አልፌ ነገ የከበረ ቦታ ላይ እንደምሆን ቅንጣት አክል አልጠራጠርም። ስለዚህ በጣም የተሻለ ላይፍ እኖራለሁ መቶ ፐርሰንት። ተመልካቾቻችን ለዛሬ ያዘጋጀንላችሁ የፌዴራል ማረሚያ ቤት ኮሚሽን ሳምንታዊ ቴሌቪዥን ፕሮግራማችን ይህንን ይመስል ነበር። ሳምንት በተለያዩ ፕሮግራሞች እስከምንገናኝ ድረስ ፕሮግራሙን በማስተዋወቅ አብራችሁ የቆየው ተረዳሳጅን ፍራወይ ንግሩ ነበርኩ። እስከ ሳምንት፣ መልካም ሳምንት።